ሰላሙ አለይኩም ወራህመቱላሂ ወበረካቱሁ፣ ውድ እና የተከበራችሁ የተወደዳችሁ ደቻናል ቤተሰቦች እንዴት ናችሁልኝ? ያላችሁበት ያለ ሰላም ዝነበር ከታ ይለያቸው ሀገራችንን ሰላም አላህ ያደርግልን ኢንሻላህ። እንግዲህ ዛሬ እንደሰማችሁት ማለት ነው የወርቅ ዋጋ ነው። በነገራችን ላይ አሁን ላይ አይደለም አሁን ላይ ግን አራት መቶ አስራ አምስት ገብቷል እየተባለ ነው አ ገብታ እየተባለ ነው ማለት ነው። ግራም ይሄ ግን ቢያንስ ከሀያ ቀን በፊት ተቅሪበን ወር የሆነ ነው። ምንም አልቀረውም፣ እና ያኔ የተቀረጸ ነው ማለት ነው። እና ውዶችዬ ወርቅ ግዙ፣ ወርቅ እየጨመረ እንጂ እየቀነሰ አልሄድም። ሱብሃነላህ፣ የዘንድሮ ደግሞ በጣም ከባድ ነው። ምንም ዲስካውንት የሚባል ነገር የለም። እና ግዙ ግዙ ግዙ ጨክናችሁ ግዙ። ነገ ዛሬ አትበሉ። መግዛት የምትፈልጉ ግዙ። ምክንያቱም እየጨመረ እንጂ እየቀነሰ አይደለም ማለት ነው የሚሄደው። ስለዚህ ወርቅ መግዛት የምትፈልጉ እና መግዛት ለመግዛት ያሰባችሁ ግዙ። እየጨመረ ነው የሄደው። አሁን ይሄ በ ይህንን በምንቀርጽበት ሰዓት ያኔ ግራም በስንት ነበር ያለን? በአራት መቶ ብሎ ከዛ በኋላ ሶስት መቶ ምናምን አለ ማለት ነው። አስባችሁታል? አሁን ልዩነቱን መቶ መቶ ብር ጨመረ ማለት ነው። ስለዚህ ግራም ማለት ነው። እና ምንላችሁ ፈልጌ ነው፣ ግዙ ይጠቅማችኋል። ግዙ፣ እየጨመረ እንጂ እየቀነሰ አይደለም የሚሄደው ማለት ነው። ይጠቅማል። ያው የተገዛ ነገር አስባችሁታል? በፊት አሁን በ125 በ115 በቃ በዛ ሰዓት ውድ ነው በምንልበት ሰዓት ያኔ ይቀንሳል። በማለት የው ያለውን ልዩነት አስባችሁታል በጣም በጣም በጣም ማለት ነው። እና ለማንኛውም ወርቅ መግዛት የምትፈልጉ እህቶቼ ግዙ፣ ግዙ፣ ግዙ ማለት ነው። ይህን ይመስላል እንግዲህ የዛሬው የወርቅ ዋጋ መግቢያ ላይ እንደሰማችሁት ነው። አሁን ላይ ያለው ዋጋ ግን ጨምሯል ማለት ነው። ለማንኛውም ይሄን ይመስላል። አጋጣሚ ነበረ እየጠየኩት መግዛት የምትፈልጉ ካላችሁ እንግዲህ ግዙ ማለት ነው። ፎቶቼ ይሄን ይመስላል የዛሬው የወርቅ ዋጋ ማለት ነው። እና እንደ ወርቅ ጠቃሚ ነገር ነው፣ ትልቅ ነገር ነው። የምትገዙት አይጎዳም። አሁን ላይ ተወዷል፣ ቀንሳል፣ ምናምን በማለት እንትን ልንል እንችላለን፣ ወደ ኋላ ልንል እንችላለን። ቀንሳል እያለን ልንጠብቅ እንችላለን፣ ግን አይቀነስም፣ እየጨመረ እንጂ እየቀነሰ አይሄድም ማለት ነው። እና የለም ሀታ ለአዲስ አመታቸው ሲያሳልፉ፣ ያኔ ብዙ ቅናሽ የለም ማለት ነው። እና ግዙ ሲጀምር ሁሉም ነገር ሲጀመር፣ ሱብሃናላ የጨመረ ስለሚሄድ ጨግናችሁ ትይዙ ነው የምለው ውድ እህቶቼ፣ ማለት ነው ያላችሁበት ሰላማችሁ ብዝት ይበል። ያው መግቢያው ላይ ስለሰማችሁት ብዬ ነው ብዙም ያላወራሁት። በአጠቃላይ ጠቃሚ ነገር ስለሌለ ግዙ ማለት ነው። ሁዲኖች እስከ ዛሬ ይቀንሳል በማለት ስትሸወዱ ወይም ደግሞ ይቀንሳል በማለት ስትጠብቁ የነበራችሁ እንደ እኔ አሁንም ግዙ። አሁንም ቅርብ ነው ግዙ። ምናልባት ሊጨምር ይችላል ከዚህ የበለጠም ምናልባትም ደግሞ ሊቀንስ ይችላል አይታወቅም። ግን ያው ገዝቶ ማስቀመጡ ሀይር ነው ማለት ነው። ግዙ ይጠቅማችኋል። ይህን ነው የምለው የኔ ውጮች። በተረፈ ቻናሌ ላይ በጣም ታማ ተመቷል። በነገራችን ላይ ሰአ ስለዚህ እስኪ ላይ አድርጉኝ፣ ሰው ጋር ተደራሽ እንዲሆን። ላይቀርቡ ተስፋ ቆርጫለሁ። ላይ ብንገባ ዜሮ ዜሮ ነው ሆኖ የምወጣው ቢዶውን ብለቅም አይሄድም ሰው ጋር። ቻናሌ በጣም ታዳጊ ቻናል ነበር መጀመሪያ ላይ፣ ግን ያው ቢዶ ስላጠፋሁኝ አሁን ላይ ሊመለስልኝ አልቻለም ማለት ነው። በጣም በጣም ብዙ ቢደው አጥፍቻለሁ። አልቀበለኝ ሲል አጥፍቻለሁ እና በዛ በዛ ምክንያት ቻናል የሞተው ሊቀበለኝ አልቻለም። የወራት አመቱ ምንም አምስተኛ ብል ሊሆነው ነው ወፍ የለም ማለት ነው። ለማንኛውም ላይክ አድርጉልኝ፣ ሼር አድርጉ፣ ተባበሩኝ። ግንነት ለራስ ነው። ላይክ አድርጉ፣ አይከፈልበትም የኔ ውዶች። ይህን ይመስላል የዛሬ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ከዚህ በኋላ በአንዳንድ ቪዲዮች መጣለውኝ ይሻላል እና ከምነት ለራስ ነው፣ አይከፈልበትም። ሼር እያደረጋችሁ ሼሩን ተውትና በቃ ላይ ካድርጉኝ። ላይክ ስታደርጉ ሰው ጋር ይደርስልኛል ማለት ነው። ምክንያቱም ምናልባት ሊንቀሳቀስ ይችላል ቻናሉ። ሼር አድርጉ። ሰላም አለይኩም።